ኢትዮጵያ ለማኝ ሀገር ነች። ለማኝ ደጅ ጠኝ፣ ለማኝ እኔና ኢሳያስ ስንጀመር ሁለት ሳይሆን እኛ እንሆናለን። ትልቅ አደጋ የሚያደርሱ ትንሽ ሰዎች ምሳሌ ከፈለክ አፋን አማሪፋዱ ዱርቤት ያልነው ነው አማራ ነጻ ልናውጣ ነው የሚሉት፣ የፋኖ ተዋጊዎች ከማዕከላዊ መንግስቱ ጋር መፋለም ከጀመሩ እንደ ዘበት አንድ ዓመት ከስምንት ወር ተቆጥሯል። በእነዚህ ጊዜያት ውስጥ ታዲያ ፋኖ ለደርዘን ጊዜያት በላይ ዘመቻ ያወጀ ሲሆን ዘመቻዎቹ ምን አይነት ውጤት እንዳስገኙ ግን አይታወቅም። ዛሬም የፋኖ ተዋጊዎች አዲስ ዘመቻ አውጀዋል። የዘመቻውን ስያሜም ዘመቻ አንድነት ብለውታል። ዘመቻው በታወጀበት በጥቂት ሰዓታት ውስጥ በክልሉ የተለያዩ አካባቢዎች አዳዲስ ውጊያዎች እንዳገረሹ ነው ከክልል የወጡ መረጃዎችና ሪፖርቶች ያመላከቱት። ታጣቂዎቹ ዘመቻውን ባወጁ በሰዓታት ልዩነት ውስጥም አንድ የፋኖ ከፍተኛ አዛዥ እንደተገደለ መከላከያ ይፋ አድርጓል። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ የተሰማራው የኮማንዶ ክፍለ ጦር አንድ የፋኖ አመራርንና አዛዥን እንደገደለ ይፋ አድርጓል። ሰራዊቱ ወሰድኩት ስላለው እርምጃ ባወጣው መረጃ ፋኖን ራሱን የአማራ ፋኖ ብሎ የሚጠራው ጽንፈኛ ቡድን ሲል የገለጸው ሲሆን አንድ ከፍተኛ አመራሩን ገድያ ያለው ብሏል። በኮማንዶ ክፍለ ጦር ተገድሏል የተባለው የፋኖ ከፍተኛ አመራር የህዝብ ግንኙነት ኃላፊ የነበረ መሆኑ የተገለጸ ቢሆንም ቃል አቀባይነቱ በምን ደረጃ እንደሆነ ግን አልተገለጸም። ተገድሏል የተባለው የፋኖ አመራር አብርሃም አሰፋ በቀለ የተባለ ግለሰብ ሲሆን የተገደለውም በሌሊት በተፈጸመ ጥቃት ነው። ኮማንዶ ኃይሉ የፋኖ አመራሩን የገደለው በብርቱ ክትትል መሆኑን የገለጸም ሲሆን እርምጃው የተወሰደው ከእይታ በመሰወርና በሌሊት በተለያዩ አቅጣጫ በተፈጸመ ከበባ ነውም ይላል። ከፋኖ አመራሩ ግድያ ጋር በተያዘ መከላከያ ባሰራጨው መረጃ ሁለት ክላሽና የአንድ መኪና ምስል አብሮ ተለጥፈዋል። በሌላ በኩል ባለፉት ወራት ገደማ በአንጻራዊነት ጋብ ብሎ የነበረው ውጊያ የፋኖ አደረጃጀቶች በአራቱም ቀጠና በጋራ ባወጁት ዘመቻ መቀስቀሱ የተሰማ፣ እየተሰማ ነው። በአራቱም ቀጠናዎች የሚንቀሳቀሱ የፋኖ አደረጃጀቶች ከዛሬ ጀምሮ ዘመቻ አንድነት የተሰኘ የጋራ ማጥቃት ዘመቻ ከፍተናል ሲሉ ይፋ አድርገዋል። አስመራ ላይ ከባድ ስብሰባ ተደርጓል። ኢትዮጵያ ጎረቤቶቿን ታክብር፣ ዓለምም ጫና ያደርግ፣ ካልሆነ ግን ወደ ከባድ እልቂት ማምራታችን ነው ሲሉም የኢሳያስ አፈወርቂ የረዥም ዓመት ታማኝ ባለሟል ኦስማን ሳላ ተናግሯል። የወዲአፎም ታማኝ ባለሟል ሰራዊታቸው የኢትዮጵያን ግዛት በኃይል መቆጣጠሩን ዘንግተው ኢትዮጵያ ጎረቤቷን ታክብር ማለታቸው ግን ምን ጉድ ነው እያስባለ ነው። ዲፕሎማቶች ተገኝተውበታል በተባለለት የአስመራው ወሳኝ ስብሰባ ላይ ከባባድ ክሶችም ተሰምቷል። ኤርትራ በኢትዮጵያ ጉዳይ አስገርሞኛል ያለችውን ጉዳይ ሳይቀር ዘግዝካ ለዲፕሎማቶቹ ይፋ አድርጋለች። ከዚህ በተጨማሪ ሻቢያ ፋኖን ይደግፋል ስለሚባለው ክስም በውይይቱ ላይ እንደተነሳ ነው ከአስመራ የወጣው መረጃ ያመላከተው የኢትዮ ውጥረት መባባሱን ተከትሎ ኤርትራ ለዲፕሎማቲክ ማህበረሰቡ ማብራሪያ እንደሰጠች ተሰምቷል። ኤርትራ መቀመጫቸውን አስመራ ላደረጉ ዲፕሎማቶች ማብራሪያ የሰጠችው በተመሳሳይ ኢትዮጵያ ባለፈው ሳምንት ለዲፕሎማቲክ ማህበረሰቡ በጉዳዩ ላይ ማብራሪያ ከሰጠች በኋላ ነው። የኤርትራ ውጭ ጉዳይ ሚኒስቴር እና የኢሳያስ አፈወርቂ የረዥም ጊዜ ታማኝ ባለሟል ኦስማን ሳላ የጎረቤቶቹ ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግ ለዓለም አቀፉ ማህበረሰብ ጥሪ ያቀርቡ ኦስማን የዲፕሎማቲክ ማህበረሰብ አባል ት በሰጡት ማብራሪያ የተፈጠረው የጦርነት ውጥረት ከኢትዮጵያ የባህር በር መሻት ጋር የተገናኘ እንደሆነ ጠቁሟል። አስመራ ለዲፕሎማቲክ በሰጠችው ማብራሪያ አምባሳደሮችና የተመድ ተቋማት አመራሮች መሳተፋቸውን የአገሪቱ ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ተጠቁሟል። የኤርትራ ውጭ ጉዳይ ሚኒስቴር ኦስማን በሰጡት ማብራሪያ ሶስት ጉዳዮችን አንስተዋል። የመጀመሪያዎቹ ሁለት ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ ናቸውም ተብሏል። ከሰሞኑ አየሩን የሞላው ኤርትራ ኢትዮጵያ ጦርነት ለመክፈት ዝግጅት እያደረገች ነው ተብሎ የሚቀርበው ክስ ግምታዊ መሆኑን ለዲፕሎማቶቹ ኦስማን ተናግረዋል። ሁለተኛው ኤርትራ በሐሰት ቀረበብኝ ያለችው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነም ተመላክቷል። ማብራሪያ ተሰጥቶበታል የተባሉ ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት ጉዳይ ነው። ኦስማን ሳላ ይህን የኢትዮጵያን መሻት አባዜ ሲሉ መጥራታቸው ግን መነጋገሪያ ሆኗል። እንዲሁም የኢትዮጵያን መሻት ተከትሎ የመጣው ዲፕሎማሲያዊ ዘመቻና ኤርትራ አብሮት አለው ያለችው ተንኳሽ ድርጊት ለመለየት እንደሆነም ተጠቅሷል ኤርትራ ኢትዮጵያ ያነሳችውን በዲፕሎማሲ ወይም ወታደራዊ ኃይል የባህር በር ማግኘት መሻት የተሳሳተና ያለፈበት አባዜ ግራ እንደተጋባችም ለዲፕሎማቲክ አባላቱ ገልጻለች ኤርትራ ኢትዮጵያ የጎረቤቶቹ ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉም ጠይቃለች ከዚህ በተጨማሪ አስመራ ሌላው ለዲፕሎማቲክ ማህበረሰቡ ማብራሪያ የሰጠችበት ጉዳይ ጦሯ በትግራይ ኢትዮጵያ ድንበር ይገኛል የሚለው ጉዳይ ነው። ከሰሜኑ ጦርነት ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱንም ኦስማን ተናግረዋል። የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉም ወንጅለዋል። የኢትዮጵያ መንግስት ባለስልጣናት ኤርትራ በውስጥ ጉዳዮች ጣልቃ እየገባች እንደሆነ አደባባይ መክሰሳቸው የሚዘነጋ አይደለም። ከዚህ በተጨማሪም ኦስማን ሳላ በትግራይ ባለው የህወሓት ቤት ሽኩቻ ኤርትራና ሻዕቢያ እጃቸው እንደሌለበት ለዲፕሎማቲክ ማህበረሰቡ ሲያብራሩ ተደምጧል። ይሁንና ግን እየወጡ ያሉ ተጨባጭ መረጃዎች እንደሚያመላክቱት ከሆነ የደብረ ጽዮን አንጃ ከሻዕቢያ ጋር የሚያደርገውን ግንኙነት አጠናክሮ እንደቀጠለ ነው ሪፖርቶች የሚያመላክቱት። ከሳምንታት በፊት ጠቅላይ ሚኒስትር አብይ ሞቃዲሾ ኤርፖርት ሲደርሱ የሞርታር ጥቃት የፈጸመው አሸባሪው አልሸባብ ትናንት ደግሞ የአገሪቱ ፕሬዚዳንት ሐሰን ሼክ መሐመድ ላይ ያነጣጠረ ጥቃት መፈጸሙ በሰበር ተሰምቷል። ፕሬዚዳንቱ ለጥቂት ማምለጣቸውም ታውቋል። በሌላ በኩል የኢትዮጵያ አየር ኃይል ወደ ሶማሊያ ግዛት ዘልቆ ገብቶ ለአራተኛ ጊዜ የአየር ድብደባ እንደፈጸመ ሪፖርቶች ጠቁመዋል። ካለፉት ሳምንታት ወዲህ በሶማሊያ ከባድ ውጊያ አገርሽቷል። በተለይም አልሸባብ ይዞታዎቹን ለማስፋት በተለያዩ ስፍራዎች ጥቃቶችን መክፈቱን ተከትሎ ከባድ ውጊያ በአገሪቱ እየተደረገ ነው የሚገኘው። የበርካታ የዓለም መንግስታትም ዜጎቻቸው ወደ ሶማሊያ እንዳይጓዙ እየከለከሉ ይገኛሉ። የአልሸባብን ጥቃት መጠንከር ተከትሎ ታዲያ ከዚህ ቀደም የአየር ጥቃት የፈጸመው የኢትዮጵያ አየር ኃይል በትላንትና ዕለትም በድጋሜ የአየር ድብደባ ፈጽሟል። ትናንት ማምሻውን የኢትዮጵያ አየር ኃይል ለአራተኛ ጊዜ በሶማሊያ ድንበ ዘልቆ በመግባት የአልሻባብን መጠለያና ካምፖችን እንደደበደበ መረጃዎች ወጥቷል። በዚህ ጥቃት ታዲያ አልሻባብ ከባድ ኪሳራና ጉዳት እንደደረሰበት ተሰምቷል። ቱርክ፣ አሜሪካና ኢትዮጵያ በአሁኑ ሰዓት የሶማሊያ መንግስትን በአልሸባብ ላይ የከፈተውን ዘመቻ የሶማሊያ ወታደር በአየር እያገዙ እንደሚገኙም ነው የተመላከተው። ቱርክም ለሶማሊያ ባይራክታር ቱቢ ድሮኖችን ያስታጠቀች ሲሆን ዛሬ ደግሞ ተጨማሪ ሁለት አካንጅ የተባሉ ቱርክ ሰራሽ ድሮኖችን አስታጥቃለች። ይህ በእንዲህ እንዳለ አልሻባብ የሶማሊያው ፕሬዚደንት ፕሬዝዳንት ሐሰን ሼክ ላይ ያነጣጠር የግድያ ሙከራ ፈጽሟል። በዚህም የቪላ ሶማሊያ ሹማምንት ተደናግጧል። አሸባሪው ትናንት በሶማሊያ ፕሬዝዳንት ሐሰን ሙሐመድ ፕሬዝዳንታዊ ኮንቮይ ላይ የፈንጅ ጥቃት እንደፈጸመ ነው ከሶማሊያ የወጡ ሪፖርቶች የጠቆሙት። በጥቃቱ አራት ሰዎች እንደተገደሉም ሮይተርስ ዘግቧል። በፕሬዝዳንቱ ኮንቮይ ላይ ጥቃቱ የተፈጸመው ፕሬዝዳንቱ ብሔር ሽበሌ ግዛት በመካከለኛው ሸበሌ አውራጃ ከአልሸባብ ጋር የሚደረገውን ውጊያ በግንባር ለመመልከት ወደ አውሮፕላን ማረፊያ በሚጓዙበት ወቅት ላይ ነው። አልሸባብ ለጥቃቱ ኃላፊነቱን ወስዷል። ቡድኑ ከአስር ዓመታት ወዲህ በፕሬዝዳንታዊ ኮንቮይ ላይ ቀጥተኛ ጥቃት ሲፈጽም የትናንቱ የመጀመሪያው የመጀመሪያውን እንደሆነ ነው እየተሰማው